የኤዥያው ታላቅ ፖለቲከኛ የቻይናው ፕሬዚዳንት ሺጂንፒንግ አገራቸውና ዓለም በዶናልድ ትራምፕ የታሪፍ ማዕበል እየታመሱ ባሉበት ሰዓት ዛሬ በደቡብ ምስራቅ ኤዥያ የሶስት አገራት ጉብኝት የመጨረሻዋን ካምቦዲያን ረግጠዋል። ቬትናም፣ ማሌዥያ ከዛ ካምቦዲያ የሺጂንፒንግ የተጠኑ የጉዞ መዳረሻዎች ሆነዋል። ሺ ፍትሐዊነትና እኩልነት የሚያስተናግድ ንግድን ዓለም ላይ መፍጠር እንዲሁም ወደ ራስ ብቻ እየተመለከቱ የዓለምን ኢኮኖሚ የሚያናጉትን በጋራ እንመክታቸው ዓላማ ይዘው ነው ወደ ደቡብ ምስራቅ ኤዥያ ብቅ ያሉት ተብሎላቸዋል። ያው ሰሞነኛውን የአሜሪካ ታሪፍ ጦርነት ግምት ውስጥ አስገብተው ሊወስዷቸው ከሚገቡ እርምጃዎች መካከል አንዱን እንዳደረጉ የሚጠቁም ሆኗል። በተለይም ሺጂንፒንግ ቬትናምና ማሌዥያ ብቅ ሲሉ ቻይና ከአሜሪካ ይልቅ ታማኝ የንግድና የጸጥታ አጋር ናት የሚል የግል መልእክታቸውን ይዘው ቀጥታ አደረሱ የሚል ትርጓሚም ተሰጥቶታል። ከ2013 ወዲህ ለመጀመሪያ ጊዜ በማሌዥያ ጉብኝት ያደረጉት ፕሬዚደንቱ በቬትናም ከአርቲፊሻል ኢንተሊጀንስ እስከ የንግድ ትብብር ስምምነት የዘለቀ ውል ውስጥ መግባታቸው በተጨማሪ በባቡር መሰረተ ልማትና በሮድ ኤንድ ቤልት ኢኒሼቲቭ ላይ ትኩረት ማድረጋቸው እኛ ከጎረቤቶቻችን ጋር በኢኮኖሚ ልማት እንጂ የጦር መሳሪያ እናስታጥቃችሁ በሚል እንደ አሜሪካ የጦር ሰፈር አንገነባም የሚል ትርጉም ያለው መልእክት ለመስጠትም ተጠቅሞበታል። የቻይና አመጣጥ ለሰላም ነው ብለዋል። ቀጠናውን አብረን እናሳድገዋለን የሚል ከወታደራዊ ይልቅ ኢኮኖሚያዊ መሰረቶች ላይ ትኩረት እናድርግ አቋማቸውን ማንጸባረቃቸውም ባለአስር አባላቱ የደቡብ ምስራቅ ኤዥያ ሀገራት ሀገራት በዶናልድ ትራምፕ ታሪፍ በተበሳጩበት ሰዓት መሆኑ ደግሞ ትርጉሙን ለቤጂንግ ሁለንተ ነው እያደርገዋል። ቤጂንግ ለዓለም አማራጭ ሆና ብቅ እንዳለችም የሚጠቁም ነው። የራሳቸው የአሜሪካ ፖለቲከኞች ግፊት ለቻይና ከፍ ብሎ መምጣት እድሉን ፈጥሮላታል። ስብሰባው የሚሆነው እጅጉን መልካም ነው። ምክንያቱም ሁኔታዎች በሚያስደንቅ መንገድ ተለዋውጠዋል። የታሪፉ ውዝግቡ አደገኛ በመሆኑ ምክንያት ማለቴ ነው። እንደማስበው መልካም የሚሆን ይመስለኛል። እራሳቸው ፕሬዚዳንት ሺ የመጀመሪያ ግምገማቸውን በታሪፍ ዙሪያ ለማ ለማግኘት ይጠቅማቸዋል። ምን እየተካሄደ እንደሆነና ቀጠናው እንዴት ምላሽ እየሰጠ እንደሆነም ለመገምገም ያግዛል። በአሜሪካ የቀድሞ የማሌዥያ አምባሳደርና የህግ ጉዳዮች ሚኒስትር መሐመድ ናዝሪ አብዱልአዚዝ እጅግ ወሳኝ ብዙ ነገሮችን በጉዞ ውስጥ ማንበብ ይቻላል በሚል ሀሳባቸውን ገልጸዋል። ከዚህ ባሻገርም ቻይና እየነገረችን ያለው ከአሜሪካ ይልቅ እኔ ታማኝ የንግድ አጋር መሆኔን እወቁልኝ ነው ብለዋል። እኛ ቻይና ተኮሮች ነን፣ ይህ ደግሞ ያለን አረዳድ እንደዛ መሆኑን ያሳያል ማለታቸው በእርግጥም ሺጂንፒንግ የተጠናው ጉዞአቸው ጠቅሟቸዋል ለማለት ያስደፍራል። ዋሽንግተን በማሌዥያ ላይ የ24 በመቶ ታሪፍ ስትጠ መቀጠል ምንም እንኳን ማሌዥያ የበሬ ወለደ ትርክት ብትለውም ከአሜሪካ በሚገቡ ምርቶች ላይ የ47 በመቶ ታሪፍ ጥላለች በሚል ክስ ምክንያት እንደሆነ ይነገራል። ታዲያ ከ10 እስከ 145 በመቶ ዓለምን በታሪፍ ጦርነት ያተራመሱት ዶናልድ ትራምፕ አቅማቸው እስከ 145 በመቶ ብቻ እንዳልሆነ ቢገልጹም አንድ እርምጃ በቀረጥ ሲራመዱ በተመሳይ መንገዳቸው ላይ እየቆሙ ያስቸገሯቸውን ሺጂንፒንግን ግን አልሰጓቸውም ለማለት ያዳግታል። ሺጂንፒንግ ጉዟቸው የተከበረ ና ዓለም አቀፋዊ ጫናዎችን ከቻይና አንጻር እንዴት እንፍታ የሚል የፖለቲካ እርምጃ ግንዛቤ አስገብተው ሲሆን በኤዥያዎቹ አገራት እግራቸው ሲያርፍ ትርጓሜው ጎበኙ ብቻ ሳይሆን አሜሪካንም አስደነገጡ ሆነዋል። በማሌዥያ ከንጉስ ሱልጣን ኢብራሂም ኢብኔ ኢስካንዳር ና ጠቅላይ ሚኒስትር አኗር ኢብራሂም ጋር በክብር ግብዣ ሲደረግላቸው እንደ አንድ መሪ አግባብነት ያለው ነው ለማለት ቢያስደፍርም የኮሚኒስቱ ሰው ግን በግብዣ ውስጥ የዲፕሎማሲ ስራን ሰሩን ተብሎላቸዋል። በሃኖይ ቬትናም ጠቅላዮችን አንድ ኃይል መራሽነትን እንዲሁም እኛን አትንኩን እናንተን ግን እንዳሻችን እናድርግ የሚሉትን አንቀበልም። የምንፈልገው ሁሉንም የሚያሳትፍ የበላይና የበታች የሌለባት ዓለም ነው የሚል አቋም መውሰዳቸው እንዲሁም ማስጠንቀቂያ መስጠታቸው በእርግጥም ዋሽንግተናውያኑን ላያስደነግጣቸው አይችልም። ለዚህም ነው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትሮ ሶሻል ሚዲያቸው ቻይናና ቬትናም አሜሪካን እንዴት አጣብቂኝ ውስጥ እናስገባት በሚል መክረውብናል በሚል ያስገነዘቡት። የፕሬዚዳንቱ ጉዞ ቻይና አሜሪካን ተክታ ዓለምን ማቆም እንደምትችል በተለያዩ ጥምረቶች እንደ ብሪክስ በቀጠናዊ ኮምፕሬንሲቭ ወዳጅነት ነፃ ንግድ እንዲሁም ከሩሲያ ጋር ያልተገደበ ወዳጅነትና ከአሜሪካ በተቃራኒው የቆሙ ኃይሎች ጋር በመስራት አዲስ መንገድን በአዲስ የፖለቲካ ምዕራፍ የማንበር አካሄዳቸው ነው በሚል የአሜሪካ ፖለቲከኞች ከስጋት አንጻር እየመረመሩት ይገኛሉ። በጋራ በጥልቀት ያለንን ስፋት ያለው ትብብርን በተመለከተ እጅግ በርካታ የጋራ መግባባት ላይ ደርሰናል። በዓለም ስርዓት መናወጥና በኢኮኖሚ ዓለም አቀፋዊነት ላይ ማሌዥያና ቻይና ከቀጠናው ጋር አብረው ይቆማል። ጎራ መሰረት ያደረገ ዓለም አቀፋዊ ፍጥጫ እንዋጋለን። ጠቅላይነትና ወደ ራስ ብቻ መመልከትን በጋራ ለብሩህ ነገሮች አብረን እንቆማለን። የቻይና ፖለቲከኞች ዶላር ከዓለም ገበያ ተጽዕኖ ፈጣሪነቱ ገሸሽ እስከሚደረግ ይሰራሉ። የቻይናን ምርቶች የሚገዙ ሁሉ በራሳቸው ገንዘብ እንዲሸምቱ፣ ቻይናም ከሀገራቱ ምርት ስታስገባ በራሷ ገንዘብ ዩዋን እንድትገበያይ ነ ሺጂንፒንግ እያበረታቱ ይገኛል። ይህ እስከሚሆን አይተኙም ነው አረዳዱ። ሺጂንፒንግ ጂንፒንግ ከቬትናም ተነስተው ወደ ማሌዥያ ሲያቀኑ፣ ከዛም ካምቦዲያ ሲገቡ ቻይና የማሌዥያ ግዙፍ የንግድ አጋር ከ2009 ጀምሮ መሆኗን ግምት ውስጥ አስገብተው እንደሆነ ተነግረዋል። የቤጂንግና ኳላ ሉምፖር በ2024 ሀገራት የንግድ ልውውጣቸው 212 ቢሊዮን ዶላር መድረሱን ግምት ውስጥ እንዳስገቡም ተነግሮላቸዋል። በአሁኑ ሰዓት የብዝሃ ዓለም እጅጉን ውጥረት ውስጥ በገባበት ጊዜ እያንዳንዱ አገር የጋራ ኃላፊነትን ችላ ሲል፣ እያንዳንዱ ደግሞ የማይናወጥ ቁርጠኝነቱን ያሳያል። የቻይና ዓለም አቀፍ ኢኒሽቲቭ አዲስ ተስፋን ይሰጣል። እነሱ የሚመለከቱት ወደ ውጭ እንጂ ወደ ውስጥ አይደለም። ቋንቋቸው ተገዳዳሪነት ሳይሆን እንታደስ ነው። ማሌዥያ በአስሩ የደቡብ ምስራቅ ኤዥያ አገራት ጥምረት ውስጥ ተጽዕኖ መፍጠር የምትችል እንዲሁም በደቡብ የቻይና ባህር የይገባኛል ጥያቄዎችን የሚያነሱ ሀገራትንም እንዲሁ እምነት በቻይና ላይ እንዲኖራቸው የማድረግ አቅሙ እንዳላት ይነገራል። ማሌዥያ ከጥንትም ቢሆን በቻይና ተጽዕኖ አዎንታዊ በሆነ መንገድ አፈንግጥ አታውቅም የሚል ፖለቲካዊ አረዳድ እንዳለም ተነግሯል። በቻይና ፕላስ ዋን ስትራቴጂ አካባቢውን ለመቆጣጠርም ውጥኑ አላቸው ሺ ጅንፒንግ ተብሏል። ቻይና ፕላስ ዋን የቢዝነስ ስትራቴጂ ሲሆን ከቻይና ባሻገር ኩባንያዎች ምርታቸውን የሚያሰፉበት አካሄዳቸው ነው። በተለይም ቻይና በመካከለኛው ምስራቅ ያለውን ፖለቲካ ግምት ውስጥ ስታስገባ ማሌዥያ ቁልፍ ሚና እንደሚኖራት ሳይታለም የተፈታ ሆኗል። ቻይናና ማሌዥያ በፍልስጤም ሀገርነት እውቅና ላይ ወደኋላ እንደማይሉ መስማማታቸውም ይሄኑ የሚጠቁም ያደርገዋል። ሙስሊሞች የሚበዙባት ማሌዥያ ጋዛ ላይ ያላት አቋም ጠንከር ያለ በመሆኑ ጂኦፖለቲካውን ከቀጠናው ራቅ ብሎ ለመቀየስም ሺጂንፒንግ ይጠቀሙበታል ተብሏል። ውጥረቶችና ጉዞ አንድ ላይ መታየት በሚችሉበት አጋጣሚ ቤጂንግ ለዶናልድ ትራምፕ የታሪፍ ቁጥሮች ጨዋታ ቦታ አልሰጥም ማለቷ በእርግጥም ትልቁን ዓላማ ለማሳካት ሺጂንፒንግ እድሉ እንዳላቸው የሚጠቁም ያደርገዋል። ቤጂንግ ወደ አሜሪካ የምትልካቸውን ምርቶች መቀነስ እንዲሁም ከ7 ነጥብ አምስት በመቶ እስከ መቶ በመቶ የመክፈል ግዴታ ወይም በ1974ቱ የንግድ ስርዓት የብሔራዊ ደህንነት ጉዳዮችን ያገናዘበው አሰራር ገቢራዊ ይደረግ ዘንድ ትራምፕ እንደሚሹ ተነግረዋል። በቻይና በኩል ተቀባይነት እንደሌለው እየተነገረ ይገኛል። ይህ አሰራር የአሜሪካን ንግድ ቅርጽ የለወጠ አሊያም አዲስ መንገድ መንገድን እንዲከተል ያደረገ ነበር። አሁን ላይ ግን በቻይና ፖለቲከኞች ተቀባይነት ያለው አይመስልም ተብሏል። የትራምፕ ታሪፍ ቀልድ እንጂ ከእንግዲህ በቻይና ኢኮኖሚ ላይ የሚፈጥረው አንዳች ነገር የለም ባይናት ቤጂንግ አሁን ባለው ሁኔታ የዓለም አቀፉ የንግድ ተቋም በ2025 ዓለም አቀፉ የንግድ መጠን 0.2 በመቶ ሊቀንስ እንደሚችል ከማስቀመጡ ውጪ ዛሬ ለዓለም አቀፉ የንግድ ስርዓት ተገዥዋ ቻይና እንጂ አሜሪካ እንዳልሆነችን መረዳቷለው። ታዲያ ሺጂንፒንግ በፈረንጆቹ 2016 ካምቦዲያን ጎብኝተው ነበር። ዛሬ ደግሞ ደርሶ እንደ እንደደረሱም ጠቅላዮች እንዋጋለን፣ ጥምረትን መሰረት ያደረገ ጎራ አይኖረም፣ ሁሉንም እኩል የምትመለከት አለም እንጂ የተናጠል አለም አያሻነም በግልጽ ማለታቸው በካምቦዲያ ትርጉሙን የዋዛ ያደርገውም። ለዚህም ነው ሺጂንፒንግ ቬትናም፣ ከዛ ማሌዥያ፣ እንዲሁም ካምቦዲያ እያሉ የደቡብ ምስራቅ ኤዥያ አገራትን ሲያካልሉ ፖለቲካቸውን ከአሜሪካ አንጻረም እየቃኙት ነው እየተባለ የሚገኘው Welcome into Malaysia.